መስኮቲዩብ ምን ያክል ሰብስክራይበሮች አሉት? 160 ሺህ። ሰላሙ አሌይኩም ረህመቱላ ወበረካቱ። ጥንዶቹ መጥተዋሉ። እንኳን ደህና መጣችሁ። እንኳን ደህና ቆያቸው። አግማስ ኢትዮጵያ ዛሬ ኪታሙን ሊያሳምር ታሞሆ ሚስክ ወፊዛ ተናፊሱ ሙተናፊሱን ነው። እንግዲህ ለተከታታይ አምስት ቀናቶች በተለያዩ ካምፖች ላይ በተፈጥሮም በሰው ሰራሽ አደጋዎች ምክንያት ተፈናቅለው ለሚገኙ ወገኖቻችን የገቢ ማሰባሰቢያ በአግማስ ኢትዮጵያ የቀጥታ ስርጭት ፕሮግራም ላይ ነው የምንገኘው። በዚህ ዝግጅት ላይ የዛሬ ስድስት ወር ገደማ ጳጉሜ ስድስት ወር አምስት አካባቢም ላይ ተመሳሳይ ቻሌንጅ ቆንጆ ቻሌንጅ አድርገን አልሐምዱሊላ ያሰብነውን አሳክተን ነበረ። ዛሬም እንግዲህ በሁለቱ ጥንዶች አማካኝነት ራሳቸውን፣ ጊዜያቸውን፣ ጉልበታቸውን ለዚህ

ድንግል ቃሉን እንፈራዋልና ለምለም የሆነ እሺ እና በጣም ሪስቅ ሐቂቃ ያስፈልገናል። አላህ ይጨምርልን። ምክንያቱም ዛሬ ቢኖረን ኖሮ እዚህ ሰው ፊት ቆመን አምጡ ባላን ራሳችን ሸፍነን እንዳለ አቋቁመን አደራሽተን ምናምን ነገር እኛ ግን ለሀያታችን እንኖር ንኖር ነበርና፣ ዛሬ ሰው ፊት እንድንቆም ሰው እንድንጠይቅ ሰበብ የሆነው ይሄ ነው። አላህ ለሁላችንም ሪስኩን ይፈትለን። አሁን ቀጥታ ወደ ቻሌንጁ ነው የምንሄደው። ቻሌንጁ የተዘጋጀላችሁ 10 10 ጥያቄዎች አሉ። እነዚህን አስር አስር ጥያቄዎች የምትመልሱት ላንተ አስር ለሱ አስር ነው። አስሩንም ጥያቄ የምትመልሱት ጆሮአችሁ ላይ የሚከፈት አንድ ድምጽ አለ። ያ ድምፅ እኔ የምጠይቃችሁ ጥያቄ ድምጹ፣ ያንተ አይደለም አብሽር በሱ እንዴ

10 ጥያቄ ለሶፊ 10 ጥያቄ ላንተ ነው አንድ ጥያቄ በሳታችሁ ቁጥር 50 ሺህ ብር በ10 ጥያቄ 500 ሺህ ብር በድምሩ 1 ሚሊየን ብር አላሁ አክበር ተክቢር አላሁ አክበር ተክቢር አንድ ሚሊየን ብር ታስናይታላችሁ ስለዚህ ደግሞ እኔ ሁሉ

እንዲህ እያዳመቅነው ነው ነው የምንሄደው እጅግ በጣም ፈኒም የምናደርግበት ነው እየተዝናናን ለወገኖቻችን ደግሞ የደስታ ምንጭ ለመሆን ከችግራቸው ለማውጣት እኛ እዚህ ስንዝናናም ስንስቅም እናንተም እየሳቃችሁ ገንዘባችሁን እንድትሰጡ ለማለት ያክል ነው በቀጥታ ወደ ቻሌንጅ ዩኒት ከማን እንጀምር እንጀምር አንድ አንድ ጥያቄ ነው ቢያ አይደለም ብላችሁኛ አብሽር እንግጠ ቡራዩ ነው የምትሄደው እዛው አጠገባው አብሽር እዚህ ነው አላሁ አክበር ተክቢር። አብሽር፣ ዳኛው እኔ ነኝ። ከዚህ በኋላ የሚነየተው እያንዳንዱ ብር ከቻሌንጁ የሚቀነስላችሁ ነው። ከአንድ ሚሊዮን ብሩ የሚቀነስ ነው። ስለዚህ አንድ መዝጋቢ ለብቻው እስክሪብቶና ወረቀት ይዛችሁ ዶክተር ታል ወይም አንዳችሁ ያዙላቸው። ከዚህ በኋላ የሚነየተው አንድ ሚሊዮን ብር የቻሌንጁ አካል ነው የሚሆንላችሁ። ተክቢር አንድ ወንድማችን ከአሜሪካ በሁለት መቶ ዶላር ጀምሮታል። አላህ ይቀበለው።

ይሄ ኮንፊደንስ ይሰጥ። አንድ ሚሊዮን ከሞላ እንኳን ተዘና ብለን የምትመልሰው ጥያቄ ነው። ከዚህ ጋር የምትሳሳት እራሱ አያሳስብም። ህጉን ልነግርህ ነው። አግጂኝ ተባበርኝ። የለም እሺ። ድምፁ እዛ ይከፈታል። እኔ የምጠይቅህን ጥያቄ ትመልሳል። ሳልሰማ ሾርት ጥያቄ ነው የምጠይቅህን። እየሰማህ እኮ ተከፍቶ ነው ይሄ። አዎ እሱ ተከፍቶ የእኔን ጥያቄ ትሰማና፣ ድምጼ ካልተሰማ ገምተ ትመልሳል። ከንፈር እንቅስቃሴ ሊፕ ሲንክ አይተህ ገምተህ መመለስ ትችላለህ። ተግባባ ስለዚህ፣ አስር ጥያቄ ያለህ ነጥብ እያዘልሃል። አንድ ጥያቄ ስትሰጥ ሃምሳ ሺህ ብር። አንተና ሶፊያ የተጋባችሁበት ቀንና አመትን ጥቀስ። አንተና ሶፊያ የተጋባችሁበትን አመትና ቀኑን ጥቀስ። 2015 ተክቢር ማንክፈት አለ ይሰማ ነበር፣ ነው እንደ አምልጥሀል ሞራል ሞራል ሞራል ተክቢር። እኔ እንኳን እኮ እዚህ እየተሰማኝ። ለሶ ሲስታ ሁለት ሁለት ብቻ ነው የሚደገመው። ከኔ ጋር ነሽ፣ ከኔ ጋር ነሽ። በጣም ነው የሚፆኸው። የእኔ መንገድ ቴሌቪዥን ፕሮግራም የሚተላለፍበት ቀንና ሰዓት የኔ መንገድ የቴሌቪዥን ፕሮግራም የሚተላለፍበት ቀንና ሰዓት ቅዳሜ ምሽት ሶስት ሰዓት የመጀመሪያ ነው። ሳዳም ሁሴን ለሞት የበቃው በምን ምክንያት ነው? ተሰቅሎ ይሰማል። ይሄ ይሰማል። መልሱ ትክክል አይደለም፣ ግን ሀሳቡ ትክክል ነው። ያዳላው ነ እሺ፣ ቀጥል ልቀጥል ከፍተላታል። እሺ እሺ፣ በዚህ የገቢ ማሰባሰቢያ ላይ የተገኙ ሶስት እንግዶችን ጥሪ። ቀስ ብለ በረላታ። በዚህ የገቢ ማሰባሰቢያ ዝግጅት ላይ የተገኙ እንግዶችን ሶስቱን ጥሪ ቃስ በል ሌላ ኤርፎን ከውስጥ አላረግሽማ? አላረግችም። ቆይ ቆይ ቆይ ቆይ እኔ እንዲህ ስለው መስማት ትጀምሪያለሽ አንቺ። እሺ እሺ በዚህ የገቢ ማሰባሰቢያ ላይ እስካሁን የተገኙ ሶስት እንግዶችን ጥሪ ለገቢ ማሰባሰቢያ ለምን እዚህ መጥላሽ ነው? እንደ ያለ ሌላ ሞክሪ ሞክሪ። በቃ አንድ ኤክስ ነው ሀምሳ ሺህ ብር። እዚህ የተገኙ ሦስት ሰዎች ነበር። ምን ነበር የመሰለሽ? እዚህ የተገኘው ለምንድን ነው? ከመጀመሪያው ስህተት ከሆነ አያምረው። አንዱ ፊደል ከአንዱ አይለይም። ቆይ እሺ፣ ዝግጁ ነህ? ቆይ አሁን ዝግጁ የፍልስጤም ዋና ከተማ ማን ይባላል? የፍልስጤም ዋና ከተማ ማን ይባላል? የመጨረሻ ሶስተኛ ነው። እሺ፣ ሁለት አልሰማሁህም፣ ድጋ መልኛ አንድ አንድ የመጨረሻሽ አንድ ቆይቶ። የፍልስጤም ዋና ከተማ ማን ይባላል? ሞክር፣ ዝም ብለህ ሞክር፣ የሆነ ነገር ሞክር። ኦኬ። የተቋበሻ ሙስሊም ሴቶች ድርጅት ዋና ስራ አስኪያጅ ማን ናት? እማየተቃዋበሻ የሴቶች ድርጅት ዋና ስራ አስኪያጅ ማን ትባላለች? የተቋ በሻ የሙስሊም የሴቶች ድርጅት ዋና ስራ አስኪያጅ ማን ትባላለች? የሆነ የተቋ በሻ ምናምን አልክ። እኔ እንጃ። ስንት ስጠኛው አልክ? እንጃ ብያለሁ።

የአግማሽ ኢትዮጵያ ስራ አስኪያጅ ስሙ ማን ይባላል? የአግማሽ ኢትዮጵያ ስራ አስኪያጅ ስሙ ማን ይባላል? አንድ እድል አለ። የመጨረሻ የአግማሽ ኢትዮጵያ ስራ አስኪያጅ፣ የአግማሽ ኢትዮጵያ ስራ አስኪያጅ ስሙ ማን ይባላል? የአግማሽ ኢትዮጵያ ስሙ ማን ይባላል? ደምበል ቢሮቢሮ ላስራ አስገኝ ቢሮ ቢሮ ቶ ደበ በጣም አሪፍ ኢንተረስቲንግ። በነገራችን ላይ ሙሉ ለሙሉ ሊስቱም ደግሞ አይችሉም። የሆኑ ነገር እኮ ይያዛል። በጣም ሊገርም ጥያቄ ነው። አግማሽ ኢትዮጵያ ዋና ቢሮ የት ይገኛል? የአግማሽ የአግማሽ ኢትዮጵያ ዋና ቢሮ የት ይገኛል? የአግማሽ ኢትዮጵያ ዋና ቢሮ የት ይገኛል? የአግማሽ ኢትዮጵያ ቢሮ የት ነው? ደንበል ወደ እዚህ መተያየት እንኳን አይቻልብን መስማቱ ነው ከባዱ። ሰይዲ እኛ ጥያቄው ችግር እ የለም ስመማን ነውም ሊሆን ይችላል መልሱ ችግር የለም። መስማቱን ነው እኛ አሁን የሚፈለግ ነው። ግን በደንብ እየተሰማችሁ ነውተረ ሆ የመጨረሻው ጥግ ነው። መርሀባ አሁን ዘግየት ብላችሁ የገባችሁ እየተከታተላችሁ የምትገኙት የአግማሽ ኢትዮጵያ ለአምስት ተከታታይ ቀናት የተፈናቀሉ ወገኖቻችንን የማቋቋም ፕሮጀክት የገቢ ማሰባሰቢያ ላይ ነው የምንገኘው። ሶፊና እስማኤል እዚህ የቻሌንጅ ውድድር እያደረጉ ነው የሚገኙት። እያንዳንዱ ጥያቄ ቀርቦላቸው በሚሰሙት ድምጽ መሀል የጠያቂውን የከንፈር እንቅስቃሴና እንዲሁም ደግሞ ሀሳቡን ለመረዳት ሞክሮ መመለስ። ካልመለሱ 50 ሺህ ብር ያስነይታሉ ያስተባብራሉ። አስር አስር ጥያቄዎች ሀያ ጥያቄ ቀርቦላቸዋል በእያንዳንዱ ጥያቄ ወይም ደግሞ እያንዳንዳቸው በግለሰብ ደረጃ አምስት አምስት መቶ ሺህ ብር ተዘጋጅቷል ይህን አምስት መቶ ሺህ ብር እንዲቀንስላቸው ለሚጠየቁት ጥያቄዎች መልስ እየሰጡ ነው የሚገኙት። በተለያየ የሶሻል ሚዲያ ፕላትፎርም ይሄንን የምትከታተሉ እንግዲህ አምስተኛ ቀን የገቢ ማሰባሰቢያ ላይ ንያችሁን ማድረግ የበኩላችሁን አስተዋጽኦ ማድረግ ትችላላችሁ። መደወል ይቻላል። ከስር በምታዩት ስልክ ቁጥር አካውንቶችን ስክሪን ሻት አድርጋችሁ ንያዎቹንም ሼር፣ ኮፒ ሊንክ፣ ታፕ ታፕ በማድረግ እዚህ ጋር እየተዝናናችሁ ወገኖቻችሁን እንድትረዱ ነው ይሄ ፕሮግራም የተዘጋጀው። መርሐባ ወደ ጥያቄያችን ልጅ ዝግጁ ነህ? ዝግጁ ነህ? ማሚ እንዳዲስ ከፈትክለት? አለም ም ቀንሷል፣ አቀኝነት አሁን ጥሩ ነው ማሜ። አሽሙር ነው። በደንብ ጨምርለት እሺ። አሁን ይሰማል። እኔ ጋር አሁን ክላሲካሉ ብቻ ነው። ትንሽ አለፍ አድርገው ዋ መስኮቲዩብ ምን ያክል ሰብስክራይበሮች አሉት? መስኮት ትዩብ፣ ምን ያክል ሰብስክራይበሮች አሉት? 160 ሺ። ዝግጁ ነሽ? መሀል ላይ አርገሃል። ከድምፅ ጋር ክላሲካል ብቻውን እንዳይሆን አሁን ኢስማኤል ጥብቅና ውቁ ይበልጣል። ከንትኑ ከውድድር ሙሉ ለሙሉ እስላማዊ የሆኑ ባንኮችን ጥቀሽ። ሙሉ ለሙሉ እስላማዊ ባንኮችን ጥቀሽ። ሶስተኛ ሙሉ ለሙሉ እስላማዊ የሆኑ ባንኮችን ጥቀሽ። አሎሽ አቦኪ ሁለት ቀርሻል። አንዛ ሶስት ሶስት አንድ ቀርሻል። አንዛ አልኩኝ እኮ። አራተኛ ሶስት ሙስሊም ቲክቶከሮች ነው ያለኝ። ሶስት ሙስሊም አሉሽ። ባንክ የትኛው ብራንች ነው? ወለ መጀመሪያ ማለት ነው። ዝግጁ ነህ? በመስኮት ፖድካስት ከቀረቡ እንግዶች መካከል አራቱን ጥቀስ። በመስኮት ፖድካስት ከቀረቡ እንግዶች መካከል አራቱን ጥቀስ። በመስኮት ፖድካስት ከቀረቡ እንግዶች መካከል አራቱን ጥቀስ። ሞክር ሞክር። የሆነ ነገር ገመትከው? ምንም አልገመትክም። ምንም ቃል አላገኘህም። ረዥም በጣም አጭር ነው። እስካሁኑ ምንም የተለየ ነገር የለው ዝግጁ ዝግጁ ዝግጁ ነሽ ወይ ዝግጁ ነሽ ወይ እንደማይሰማ እርግጠኛ እሺ ስድስተኛ ጥያቄ ለሶፊያ ስጦታ የሚለውን የነሽዳ ግጥሜ የጻፈው ማለት ልድገም ልድገም ስጦታ የሚለውን የነሽዳ ግጥሜ የጻፈው ማለት ስጦታ የሚለውን ነሽዳ ግጥሜ የጻፈው ማን ነው ከዚህ በለጠ ላግዝሽ አልችልም። ሞክሪ ሞክሪ ትራይ እንዲረር አሉሼ ስጦታ የሚለውን ለሺዳ ግጥም የጻፈው ማነው? መሐመድ ፈረጅ ቢድአን የሰራውት፣ ማይደገመው ነው የደገምኩት። አዲስ ፈጠራ ነው ያመጣሁት። መድገም አልነበረብኝም። አራት ብዬ እ ነን ምን እ ሁሉ ሁሉ ደግሞ መጽሐፍ እና ስጦታ የዚህ ገቢ ማሰባሰቢያ መሪ ቃል ምን ይባላል? ገቢ ቀና በአዲስ መንፈስ አይደለም አይደለም። ሰባተኛ ጥያቄ ላይ ደርሰናል። ለሶፊያ ሬዲ የባቡል ከየር የበጎ አድራጎት ድርጅት መስራች ስሟ ማን ይባላል? የባቡ ልከይር የበጎ አድራጎት ድርጅት መስራች ስሟ ማን ይባላል? ይመቻል። ይሄ ባ የበዛበት ፊደል ለሊፕሲንክ በጣም ይመቻል። አይሆንም። ሃናን ማህሙድ እንዲህ ስትል ሆነ ይመጣ። ባ ፊደል በባህሪዋ ማለት ነው። ባ ለሊፕሲንክ በጣም እና ደ፣ ጀ፣ ና ምን ያለበት ምናምን የለ ዝግጁ የኢትዮናስ ዩቱብ ቻናል ባለቤት ማን ይባላል? የኢትዮናስ ዩቱብ ቻናል ባለቤት ማን ይባላል? የኢትዮናስ ዩቱብ ቻናል ባለቤት ማን ይባላል? ለመዳ ከድር ነው። ዋው ዋው ዋው ዋው! ምንድን ነው የመሰለ ጥያቄ! አሁን ያለንበት ወር ነው የመሰለኝ። ታላቁ ወር። ዝግጁ ነሽ በ ከኛ ጋር ናቸዋ። በቅርቡ በሶስት ቴሌቪዥን ጣቢያዎች ውህደት የተመሰረተው ቴሌቪዥን ጣቢያ ምን ይባላል? ትንሽ ረዘም ይላል። ምንም ማድረግ አልችልም። በቅርቡ በሶስት የቴሌቪዥን ጣቢያዎች ውህደት የተመሰረተው ቴሌቪዥን ጣቢያ ምን ይባላል? ኢትኮፍ አይደለም እኮ በቅርቡ የተከፈተው ምን እንደሆነ ቴሌቪዥን ጣቢያ ኢትኮፍ ምንድን ነው በጣም አንዴ ድገምልኝ። አልደግምም። ሶስት አልሞላውም። እንደ አልሞላም አልሞላ አምስት ሙስሊም ጋዜጠኞችን ስም ጥቀስ። አንዴ አራት ኖርማል ነው አይደል? ሞክር። ምን ኖርማል ሰውነት እንደዚህ አለ እንጂ ሶላት። አንድ አምስት ሙስሊም ጋዜጠኞችን ስም ጥቀስ። እንዴ አምስት ሲጀመር አምስት ይጠቀሳል አለ ጥያቄው። ብሰማው ራሱ አምስት እንዴት ነው? አላመንክበትም? ያላምንበት የአዲስ አበባ ከንቲባ ስሟ ማን እንዲ ይባላል? የቀድሞውን ቃልህን ልትሽረው ነው? ባ ያለበት ነገር አይሆንም አላልከም? አዲስ አበባ ልክኮ እሺ ዝግጁ። ከዚህ ቀጥሎ የሚለውን ስንኝ ደግመህ በለው። ምን ልሳሃም ባይኖረኝ የሚነገር ለው ሁሉ ቀላቀለብን ነው። በመሀል ሌላ ነገር ይቀላቀላል። አረለ አካል ጥያቄው ነው ብለው በደንብ ያንትን ይበለኝ። ከዚህ ሰዓት ጀምሮ ሙሉ ጥያቄው ነው ሌላ ነገር አላወራም። እሺ ከዚህ ቀጥሎ የምለውን ስንኝ ደግመህ በለው ምን ልሳም ባይኖረኝ እኔ የሚነገር ለሁሉ ደርሶ ፊዳ መሆኑ ክብሬ ነው በፍቅር መሞት ስለ እርሶ። የእኔ መንገድ ምንድን ነው የመሰለ ጥያቄ ሶፊያ ብታዘጋጀ ፕሮግራም ነው የመሰለ ሶፊያ የሚል የነበረው ጥያቄው ከዚህ ቀጥሎ የምለውን ስንኝ ደግመህ በለው ይላል። ምን ልሳም ባይኖረኝ እኔ የሚነገር ለሁሉ ደርሶ ፊዳ መሆኑ ክብሬ ነው በፍቅር መሞት ዝግጁ ከስር ያለውን አረፍተ ነገር ደግመሽ በይ። ለወገናችን ተስፋ መሆን ሲደክመን የምንተው ከስር ያለውን አረፍተ ነገር ደግመሽ በይ። ለወገናችን ተስፋ መሆን ሲደክመን የምንተው አይደለም። የአግማሽ ኢትዮጵያ ሞተው ነው። አይደለም አር ትእዛዙን በደንብ ስማ። ከስር ያለውን አረፍተ ነገር የመጨረሻ ልድገምልሽ ከስር ያለው አረፍተ ነገር ደግመሽ በይው። እኔን እያየህ በልልኝ እ ረጅም ጽሁፍ ነው። እዚህ ላይ ካላየው እንዴት ላ ሽ። ለወገናችን ተስፋ መሆን ሲደክመን የምንተው አይደለም። ስለ አግማሽ ኢትዮጵያ ነው የምታወራው ሊሆን ይችላል። አልቋል። ሀሳቡን እኮ አግኝተሽው ነበር። ትዕዛዙ ግን የሚለው ቀጥሎ ያለውን አረፍተ ነገር ደግመሽ በይው ነው። ሞቶ እንደሆነ ተረርተሻል። ሞተውን ደግሞ ማለት ነበር። ለወገናችን እኮ እሱን መድገም ሞራል ስጡልን፣ ሞራል ሞራል ሞራል። አሁን ወደ ገደለውን እንገባ ነው። አረፍ ብሎ መቆሙ ራሱ ያደክማል። ሌላ ሌላ ቻሌንጅ ነው ራሱ። እንስማማ ልላችሁ የነበረው ማለት ነው። እንደራጅ ልላችሁ አንድ ለአምስት ማንን ጨምር፣ አንድ ለሶስት እንደራጅ፣ በጋራን እንሰብስበው። አላሁ አክበር

በዚህ ሂደት ውስጥ ሙቤ እንዳለው እኛ ኸይረ ነው ብለን ያደረግነው ግን ተመልካቾች ጋር ሲደርስ ኸይረ ያልነበረ ነገር ካለ ያው ለፕሮግራሙ ድምቀት ወገኖች እንዲታገዙ ካለን ጉጉት እንደሆነ እንዲሰመርበት አደራ ለማለት እፈልጋለሁኝ። ከዛ ውጭ ያለው ነገር እንኳን ብዙ እንትን የሚል አይመስለኝም። ሶ ምናልባት በዚህ ሂደት ውስጥ ያስከፋናቸው ወገኖች ከነበሩ ሂደቱ ትንሽ ቅር ያላቸው የጮቡት መንገዳችን እርብሽብሽ አድርጓችሁ የነበሩ ሰዎች ካሉ በዚህ አጋጣሚ እነሱን በሰፊው ይቅርታ ለማለት ወዳለሁኝ። ከዛ ውጭ ቆይታችን አልሐምዱሊላህ በጣም ጥሩና የተሳካ ነበረ። አም ሃፒ አይ ቲንክ እናንተን በጣም ደስተኛ ናቸው እያስባለሁ። ይሄው ነው። ብስሚላህ ብዙ ነገሩ ተብሎ ለዚህ የነበረው ነገር ያው ለአምስት ቀን የነበረን ቆይታ ትልቅ ዓላማን ያነገበ ነበረ። አምስት መቶ አባወራዎችን ወይ ደግሞ ማወራዎችን መልሶ ለማቋቋም ታስቦ የተዘጋጀ ፕሮግራም ነው። በበቂ ሁኔታ ተገኝቷል ለማለት አያስችልም እና በሌሎች ፕላትፎርሞች እንድታግዙን ጥሪ ማድረጋችን አይቀርም። እናንተም ሁል ጊዜ አብራቸው እንድትሆኑ እንጠይቃችኋለን። አግማስ ኢትዮጵያ መልሶ ለማቋቋም እየጣራ ያለበት መንገድ አለና ሁላችሁም እንድታግዙ በድጋሚ ለመጠየቅ እወዳለሁኝ። በዚህ መልካም ስራ ውስጥ እኛም ተሳታፊ እንድንሆን ላደረጋችሁን እናንተም እናመሰግናችኋለን። አላህ ከድዛችሁን ይክፈላችሁ። ለሰጣችሁም አላህ ስብሃነሁ ወተዓላ በተሻለ የተካላችሁ ለማለት ወዳለሁ አመሰግናለሁ። ርቄው መሄድ እንጂ የመንገዱን ብርሃን የእርሶን ክብር መንካት ቀቶም አይት ተምል የፍቅሩን ተምሳሌት በኒ ቢያዩ ኑሮ ዘልቆ ይገባ ነበር ልባቸውን ሰብሮ እኔ ውንኝ ምወቀስ